ዛሬ የምንማረው ስለ ታይፈስ በሽታ ይሆናል። ታይፈስ እና ታይፎይድ በስያሜ እና በምልክት ተቀራራቢ በሽታዎች ቢሆኑም በመተላለፊያ መንገድ፣ በሕክምና እና በመከላከያ መንገድ ፍጹም የተለያዩ በሽታዎች ናቸው። ምናልባት ተመሳሳይ በሽታዎች እንዳይመስሏችሁ ለማለት ያክል ነው። ወደ ዴፊኒሽኑ ስንመጣ ታይፈስ ማለት ባጭሩ በቁንጫ በቅማል እና በሸረሪት ተሸካሚነት የሚተላለፍ የባክቴሪያ በሽታ ነው። ብዙ አይነት የታይፈስ በሽታዎች ቢኖሩም በሀገራችን እና በዓለም በብዛት የሚገኙትን ሶስቱን ብቻ እናያለን። ኤፒደሚክ ታይፈስ ወይም ደግሞ ላውዝቦርን ታይፈስ በቅማል የሚመጣ ማለት ነው። ኢንደሚክ ወይም ደግሞ ፍሪቦርን ታይፈስ በቁንጫ አማካኝነት የሚመጣ ታይፈስ ማለት ነው። ስክራብ ታይፈስ ደግሞ በሸረሪት የሚመጣ ታይፈስ ነው። ወደ መተላለፊያ፣ ወደ ሕክምና፣ ወደ መከላከያ፣ ወደ ዋናው ከመግባታችን በፊት ግን እስኪ ትንሽ ስለ ኤፒዴሞሎጂ እንመልከት። ታይፈስን በተመለከተ ዓለም ላይ ስለተካሄዱ ጥናቶች እና አጠቃላይ ስላለው ስርጭት ስንመለከት እያንዳንዱን ለማየት ያክል ከኢፒዴሚክ ታይፈስ ስንጀምር፣ ኤፒዴሚክ ታይፈስ በቅማል አማካኝነት ከአንድ ሰው ወደ ሌላ ሰው የሚተላለፍ በወረርሽኝ መልክ የሚከሰት የታይፈስ አይነት ነው። ይህ ታይፈስ አይነት መድኃኒቱ ከመገኘቱ በፊት በድሮው ጊዜ ማለት ነው፣ በሚሊዮን የሚቆጠሩ የዓለም ሰዎችን በተለይ በአውሮፓ በወረርሽኝ መልክ ረፍርፏል፣ ገድሏል። አሁን ግን በጥቂት ሀገሮች በነ ቡሩንዲ፣ ሩዋንዳ፣ ኢትዮጵያ፣ አልጀሪያና በተወሰኑ የደቡብ አሜሪካ አገሮች ብቻ ተወስኖ ይገኛል። ሌላ ቦታ ላይ የለም። ይህ በሽታ አሁንም የህዝብ መጨናነቅ ባለበት ቦታ ንጽህና በጎደለው ቦታ በወረርሽኝ መልክ መከሰቱን ስቲል ቀጥሏል። በተለይ ጦርነት ባለበት ቦታ፣ በስደተኞች መጠለያ ካምፕ፣ ረሃብ ቤቱን በሰራበት አካባቢ፣ በማረሚያ ቤቶችና እንደዚሁም ቤት አልባ መጠለያ በሌላቸው ሰዎች በወረርሽኝ መልክ አልፎ አልፎ ሲከሰት ይታያል። ይህ በሽታ ቶሎ ካልታከመ በጣም ገዳይ ነው። ከ10 እስከ 60 ፐርሰንት የሚሆኑ ሰዎችን የመግደል ብቃት ያለው አደገኛ የሆነ በሽታ ነው። ኢንደሚክ ታይፈስ ወይም ደግሞ ሙሪን ወይም ደግሞ ፍሊቦርን ታይፈስ ይህ በአይጥ ተሸካሚነት በቁንጭ አማካኝነት ከሰው ወደ ሰው የሚተላለፍ በብዙ ሰዎች የተለመደ የታይፈስ አይነት ነው። ይህ በሽታ በካርታው ላይ እንደምትመለከቱት ምስሉ ላይ እንደምትመለከቱት ትሮፒካል አካባቢ ሙቀት በሚበዛበት ወቅት አይጥ እና ቁንጫ በብዛት በሚኖርበት የዓለማችን ክፍል የተለመደ የታይፈስ አይነት ነው። ስክራብ ታይፈስ፣ ይህ ታይፈስ በሸረሪት አማካኝነት ከሰው ወደ ሰው የሚተላለፍ በኢሲያ ፓሲፊክ ሪጅን የተለመደ በሽታ ነው። በተለይ ደግሞ ደቡብ ምስራቅ ኢሽያ እንደነ ኢንዶኔዥያ፣ ቻይና፣ ጃፓን፣ ህንድና ሰሜን አውስትራሊያ አካባቢ የተለመደ የታይፈስ በሽታ ነው። ይህ በሽታ ሸራዊትን በሚያረቡ ወይም ደግሞ በብዛት በሚገኝበት ገጠራማ ጢሻ አካባቢ በሚኖሩ ሰዎች የተለመደ በሽታ ነው። አምጪ ተዋስያኑን ደግሞ ስንመለከት ኢፒደሚክ ታይፈስ አምጪ ባክቴሪያው ሪኬቴጃ ባውዘኪ የሚባል የባክቴሪያ ነው። ሪዘርቨሩ ወይም ቬክተሩ ወይም ደግሞ ተሸካሚው ደግሞ ቦዲ ላውዝ ወይም ደግሞ የራሳችን ሰውነት ላይ የሚኖሩ ቅማሎች ናቸው። ኢንደሚክ ታይፈስ ደግሞ አምጪ ባክቴሪያው ሪኬቴሻ ታይፊ የሚባል ባክቴሪያ ነው። ቬክተሩ ወይም ደሞ ተሸካሚው ደግሞ የአይጥ ዝርያዎች፣ ድመቶች ወይም ደግሞ ውሾች ሊሆኑ ይችላሉ። ስክረብ ታይፈስ ኮዙ ኦሬንሻ ጽጹግንሺ የሚባል የባክቴሪያ አይነት ነው። ቬክተሩ ወይም ደግሞ ተሸካሚው ደግሞ ሸሬቶች ናቸው። ሪስክ ፋክተር ወይም ደግሞ ተጋላጭ የሆኑ አካላቶችን ስንመለከት የመጀመሪያው ከአይጥ ውሻና ከሌሎች እንስሳት ጋር አብረው የሚኖሩ ሰዎች ለዚህ በሽታ የመጋለጥ እድላቸው በጣም በጣም ሰፊ ነው። የተጨናነቀ ብዙ ህዝብ የሚኖርበት ቦታ ለምሳሌ አሁን እንደ ስደተኞች ካምፕ፣ እስር ቤት እና ድንገተኛ አደጋ በተከሰተበት ቦታ እንደዚሁም ደግሞ ድህነት በተንሰራፋበት ቦታ የሚኖሩ ሰዎች ለዚህ በሽታ የመጋለጥ እድላቸው በጣም ሰፊ ነው። ሌሎቹ ደግሞ በገጠር የሚኖሩ በተለይ ደግሞ ጉስቁል ያለ ህይወት የሚኖሩ ሰዎች ለዚህ በሽታ የመጋለጥ እድላቸው ሰፊ ነው። ምልክቶቹን ደግሞ የአንድ በአንድ ስንመለከት በሦስቱም አይነት ታይፈሶች ማለት ነው የሚታየው ምልክት ተመሳሳይ ቢሆንም በኢፒደሚክ ታይፈስ የሚታዩት ምልክቶች ግን ትንሽ ጠንከር እና ከበድ ይላሉ። ተመሳሳይ ናቸው ግን በዚህኛው ታይፈስ፣ በኢፒደሚክ ታይፈስ ግን ትንሽ ጠንከር ብለው ይታያሉ። ታይፈስ በሽታ ምልክቶች የሚጀምሩት ባክቴሪያው ሰውነታችን ውስጥ ከገባ ቢያንስ ከሰባተኛው ቀን ጀምሮ እስከ አስራ አራተኛው ቀን ባለው ጊዜ ውስጥ ነው። ምልክቶቹን አንድ በአንድ ስንመለከት የመጀመሪያው ምልክት ድንገት የሚጀምር ትኩሳት እንደዚሁም ደግሞ ብርድ ብርድ የሚል ምልክት ይታያል። ይህ ትኩሳት ከሌሎች የትኩሳት አይነቶች ለመለየት ትንሽ አስቸጋሪ ነው። ልክ እንደ ታይፎይድ እየጨመረ የሚሄድ ላይሆን ይችላል፣ ወይም ደግሞ እንደ ወባ መጣ ሄድ የሚል ላይሆን ይችላል የሆነ ግራግብት የሚል የሆነ ለመለየት አስቸጋሪ የሆነ የትኩሳት አይነት ነው። ሁለተኛው ምልክት ራስ ምታት ነው። ሶስተኛው ደግሞ ቁርጥማት ነው። አራተኛው ደግሞ ሸረሪቷ በነከሰችው ቦታ ላይ የጠቆረ ቆዳ እናያለን። ልክ ፎቶ ላይ እንደምትመለከቱ ማለት ነው። ይህ ግን ስክረብ ታይፈስ ላይ ብቻ ነው። አምስተኛ ምልክት ሽፍታ ነው። ከ25 እስከ 50 ፐርሰንት በሚሆኑ ሰዎች ላይ ወደ አካባቢ ጀምሮ ወደ ሌሎች ሰውነቶች ላይ የሚተላለፍ የሚሰራጭ የሽፍታ አይነት ነው። ስድስተኛ ሳል ነው፣ አልፎ አልፎ ሰዎች ላይ ልናይ እንችላለን። ሰባተኛ ማቅለሽለሽ፣ እንደዚሁ ደግሞ ማስታወክ የተወሰኑ ሰዎች ላይም ልናገኝ እንችላለን። ስምንተኛው የወድ ህመም ልናይ እንችላለን። ዘጠነኛው ደግሞ ብዥታ፣ እንደዚሁ ደግሞ ራስን መሳት የተወሰኑ ሰዎች ላይ በተለይ በሽታው እየጠና ከሄደ ልናይ እንችላለን። የመጀመሪያ ሶስቱ ምልክቶች ማለትም ትኩሳት ራስ ምታት እና ቁርጥማት ማንኛውም የታይፈስ በሽተኛ ላይ የማይቀሩ የተለመዱ ምልክቶች ናቸው። ቀሪዎቹ የጠቀስኳቸው ምልክቶች ግን በጥቂት ሰዎች ላይ ብቻ ሊታዩ ይችላሉ፣ ሁሉም ሰው ላይ ላይታዩ ይችላሉ። በወረርሽኝ መልክ የሚከሰተው ኤፒደሚክ ታይፈስ የምንለው የታይፈስ አይነት ከላይ የተጠቀሱት ምልክቶች እንዳሉ ሆኖ ነገር ግን ምልክቶቹ ትንሽ ከበድ ስለሚሉ በቆዳ ላይ እንደ መድማት፣ ብዥታ ቶሎ ቶሎ መተንፈስ ራስን መሳትና ምናልባት በሽታም ቶሎ ካልታከመ እስከ ሞት የሚያደርስ የታይፈስ አይነት ነው። ወደ መተላለፊያ መንገዶቹ ስናመራ ደግሞ በሶስቱም አይነት ታይፈሶች የመተላለፊያ መንገዶቹ ይለያያሉ። ለምሳሌ ኤፒደሚክ ታይፈስ የሚተላለፈው እጉራችን ውስጥ ያሉት ወይም ደግሞ ልብሳችን ላይ ያሉት ቅማሎች በኤፒደሚክ ታይፈስ የተያዘን ሰው ነክሰው ተመልሰው ጤነኛን ሰው በሚነክሱበት ሰዓት በሽታው ቀጥታ ወደ ጤነኛው ሰው ይተላለፋል ማለት ነው። ኢንደሚክ ታይፈስ ደግሞ ቁንጫ በኢንደሚክ ታይፈስ የተያዘን ሰው ከነከሰች በኋላ ሰገራዋ ላይ ያለው ባክቴሪያ በተጋጋጠ ወይም ደግሞ በቆሰለ ቆዳ በኩል ወደ ውስጥ ሲገባ ወይም ደግሞ ሰገራዋ በተኖ በአፍንጫችን ወይም ደግሞ ባፋችን በኩል ሲገባ በሽታው ቀጥታ ይይዘናል ማለት ነው። ቁንጫዋ ግን በምትነክሰን ሰዓት በሽታው አይዘንም። በሰገራዋ በኩል ብቻ ነው በሽታው የሚይዘን። ስክራብ ታይፈስ ደግሞ ሽረሪት በበሽተኛው የተያዘን ሰው ነክሳ ተመልሳ ጤነኛውን ሰው በምትነክስበት ሰዓት በሽታው ቀጥታ ወደ ጤነኛው ሰው ይተላለፋል ማለት ነው። የምርመራ ዘዴዎቹን ደግሞ ለማየት ያክል ለዚህ በሽታ ሳይንስ የደረሰባቸው ብዛት አይነት የምርመራ ዘዴዎች አሉ ነገር ግን አስተማማኝና ፈጣን አይደሉም። በዚህ ምክንያት ይህን በሽታ ምንመረምረው የመጀመሪያው የምርመራ አማራጭ ምልክትን በመጠየቅና ና በማየት እንደዚሁም ደግሞ የአካባቢውን ነባራዊ ሁኔታ ግምት ውስጥ በማስገባት በሽታውን ቀጥታ በምልክት ብቻ እንለያለን ማለት ነው። ሁለተኛው አማራጭ ደግሞ ዌል ፍሌክስ የሚባል በደም የደም ምርመራ አይነት አለ። ይህ ምርመራ ግን ልክ እንደ ዋይዳል ቴስት ሎው ሴንሲቲቭ እና ሎው ስፔሲፊክ ስለሆነ ለማንኛውም አይነት ትኩሳት ፖዘቲቭ ስለሚለን አስተማማኝ የምርመራ ዘዴ አይደለም። ሶስተኛው፣ ሌሎች የሰሮሎጂ ምርመራዎች አሉ። ለምሳሌ እንደነ ኤልሳ የሚባል የምርመራ አማራጮች አሉ። ይህ ምርመራ አይነት ከዌልፍሌክስ የተሻለ ቢሆንም ነገር ግን ስታንዳርዳቸውን በጠበቁ እንደነ አርሾ ከመሳሰሉ የላብራቶሪ ሴንተሮች ብቻ የሚገኝም መሆኑን ብዙ ጊዜ አክሰሰብል አይደለም። የመጨረሻው ታይም ኮንሱ ሚንግ የሆነው የምርመራ አይነት ደግሞ ካልቸር ነው። እንደምን ካልቸር በማድረግ ቀጥታ ባክቴሪያውን መለየት እንችላለን። ወደ ሕክምናው ስንመጣ የላብራቶሪ ምርመራ እስኪደርስ ድረስ ሕክምናውን ማዘግየት የለብንም። ምክንያቱም ደግሞ የምርመራ አማራጮቹ አስተማማኝ እንደዚሁም ደግሞ ፈጣን አይደሉም። እንደዚሁም ደግሞ ቶሎ በሽተኛው ካልታከመ እስከሞት የሚያደርስ የበሽታ አይነት ስለሆነ ምልክትን በማየትና የአካባቢው ነባሪ ሁኔታ ግምት ውስጥ በማስገባት ቶሎ ብለን ወደ ህክምና መግባት አለብን። የመጀመሪያው የመድኃኒት አማራጭ የመጀመሪያው መድኃኒት ዶክሳይክሊን ይባላል። ዶክሳይክሊን መቶ ሚሊግራም በቀን ሁለት ጊዜ ለሰባት ቀን እንሰጣለን። ይህ ይህ በብዛት የምንጠቀምበትና እንደዚሁም ደግሞ ፈርስት ላይን የሆነ ድረግ ነው። ዶክሳይክሊን ከሌለ ግን ቴትራሳይክሊን መጠቀም እንችላለን። ቴትራሳይክሊን አምስት መቶ ሚሊግራም በቀን አራት ጊዜ በስድስት ሰዓት ልዩነት ማለት ነው ለሰባት ቀን እንሰጣለን። ምናልባት እያገረሸ የሚያስቸግረን ታይፈስ ካጋጠመን ደግሞ አዚትሮማይሲን ወይም ደግሞ ዚትሮማክስን አንድ ግራም በቀን አንድት ጊዜ ብቻ ለአምስት ቀን መስጠት እንችላለን። ዶክሲሳይክሊንና ቴትራሳይክሊን የሕፃናትን ጥርስ ሊያጠቁሩ ስለሚችሉ ከስምንት አመት በታች ለሆኑ ህጻናት አይሰጥም። እነዚህ መድኃኒቶች ሌሎች አማራጮች ነው የምንጠቀመው። እንደዚህም ደግሞ ለሚያጠቡና ለነፍሰ ጡር እናቶች በፍጹም የመኒ እነዚህ መድኃኒቶች አይሰጡም። መድኃኒት ከመውሰዳችሁ በፊት ባለሙያን ማማከር መቻል አለባችሁ። በራሳችሁ ፍቃድ ምንም አይነት መድኃኒት እንድትወስዱ አልመክርም። ልክ ህክምናውን ከጨረስን በኋላ በሽተኛው ጸጉሩን መላጨት መቻል አለበት። አንዳንድ ሰዎች ግን በፍጹም ጸጉራችን አንላጭም ብለው ግብ ግብ ውስጥ የሚገቡ ሰዎች ያጋጠሙናል በተለይ ሴቶች በፍጹም መላጨት አይፈልጉም ትሞታላቸው ሁሉ ብለስ እንዳስፈራራቸው እንሞት ሁሉ የሚሉ ሴቶች አጋጥመን ያውቃሉ ይሄ ግን ፍጹም የተሳሳተ አመለካከት ነው ጸጉራቸውን መላጨታቸውን እንዳትረሱ ሌላው ሰፖርቲቭ ትሪትመንት ነው እነዚያ አጋዥ የሆኑ መድኃኒቶች ያስፈልጋሉ ለምሳሌ አሁን በሽታው ሀይለኛ ትኩሳት ካለው ተቅማጥ እንደዚሁም ትውከት ካለ ዲሃይድሬሽን ይኖራል። ዲሃይድሬሽን ካለ ደግሞ ፈሳሽ ወይም ፍሉድ ያስፈልጋል። በተለምዶ ግልኮስ የምንለው ማለት ነው። ስለዚህ እሱ መስጠት አለብን። ቆጥማት ካለ እንደዚህ አንቲፔን መጨመር መቻል አለብን። ማገርሸትን ስንመለከት በዚህ በሽታ በነገራችን ላይ ማገርሸት የተለመደ ነው። በተለይ በተለይ ኤፒደሚክ ታይፈስ የምንለው የታይፈስ አይነት የማገርሸት እድሉ በጣም ሰፊ ነው። ብዙ ጊዜ ማገርሸት የሚያጋጥመው ካሁን በፊት የታመመው በሽተኛ የበሽታ የመከላከል አቅሙ በአንድም በሌላም ለምሳሌ አሁን በበሽታ ሊሆን ይችላል በመድኃኒት ወይም ደግሞ በእድሜ ምክንያት ሲወርድበት የሚያጋጥም ነገር ነው። ሲያገረሽ ምልክቶቹ ልክ እንደ መጀመሪያው ተመሳሳይ ቢሆኑም፣ ነገር ግን ልክ እንደ ታይፎይድ ምልክቶቹ ቀለል ያሉ ናቸው። ከምልክቶቹ ውስጥ የተለመዱት ቀለል ያለ መጣ ሄድ የሚል ትኩሳት ይኖራል። ቁርጥማት እንደዚሁም ደግሞ ጭንቅት አድርጎ የሚይዝ ግራ የሚያጋባ የማይፋታ የራስ ምታት አይነት የተለመዱ ናቸው። ምናልባት ሌሎች ምልክቶች ግን ሊኖሩ ይችላሉ። ምልክቶቹ ግን ግን እንደ መጀመሪያው ከባድ እንዳልሆኑ ልታሰምሩባቸው ይገባል። ወደ መጨረሻው ወደ መከላከያ የያዘ መንገዶቹ ስንመጣ የመጀመሪያው ለዚህ በሽታ ለታይፈስ እስካሁን ሳይንስ የደረሰበት ክትባት የለም። በሽታው በተጨናነቁ ቦታዎች የመከሰት እድሉ በጣም ሰፊ ስለሆነ ከዚህ ቦታ መራቅ መቻል አለብን። በሽታው የነካው ልብስ ካለ በሞቀ ውሃ በሳምንት ቢያንስ አንድ ጊዜ ማጠብ ወይም መታጠብ መቻል አለበት። አራተኛው የሌላ ሰው በተለይ ደግሞ የታይፎይድ በሽተኛ አልጋ ልብስና ታወል የመሳሰሉትን ከመዋስ መቆጠብ መቻል አለብን። በተለይ ደግሞ ቱሪስቶችና ፊልድ የምታዘወትሩ ሰዎች ካላቸው የራሳቸውን አንሶላ እንድትይዙ ነው የምመክረው። ሌላው ደግሞ ከበሽተኛው ጋር የተነካኩ አልጋዎችን ወይም ደግሞ ልብሶችን ፐርመትሪን የሚባል ኬሚካል አለ፣ በሱ ማከም አለብን ከመጠቀማችን በፊት። ሌላው የአይጥ ዝርያዎችን ድመቶችን፣ ውሻዎችን እንደዚሁም ደግሞ ሸረሪቶችን ከመኖራችን አካባቢ ማራቅ መቻል አለብን። ቤት ውስጥ ያሉ ድመቶች ወይም ደግሞ ውሾች ካሉ በተለይ ውጭ አለም ላይ የምትኖረው ንጽህናቸው በደንብ መጠበቅ መቻል አለብን። ቶሎ ቶሎ ማስከተብም መቻል አለብን። ወደ ሩቅ ምስራቅ ምናልባት የምንሄድን ካለን ጢሻ ወደ በዛበት ገጠራማ ቦታ ላይ ከመሄድ መቆጠብ መቻል አለብን። ከሄድንም ጥንቃቄ ማድረግ አለብን። ሌላው የግል ንጽህናን መጠበቅ ነው። የግል ንጽህናን የምንጠብቅ ከሆነ ቅማልም ቁንጫም አይኖርም ማለት ነው። የመጨረሻው አማራጭ ደግሞ ምንድነው? ቲሞ ፕሮፊላክሲስ ነው። ቲሞ ፕሮፊላክሲስ እንደ መጨረሻ አማራጭ ነው የምንጠቀመው። በተለይ ደግሞ ተጓዥ ከሆነ ወይም ደግሞ ሀይ ሪስክ የሆኑ ቦታዎች ለተወሰኑ ቀናት የምናሄድ ከሆነ ቺሞፍሮላክሲስ እንጠቀማለን። ዶክሳይክሊን ሁለት 200 ሚሊ ግራም በሳምንት አንድ ቀን እየወሰድን እስከምንቆይ ድረስ እንደዚህ ማድረግ እንችላለን። ነገር ግን አንቲባዮቲክ ሬዚስታንስ እንዳንፈጥር ለብዙ ጊዜ እንድንጠቀምበት አይመከርም። የዛሬው ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋቸውን እንዳትረሱ። ስለተከታተላችሁኝ እጅግ እጅግ አርጌ አመሰግናለሁ።